ወይ ዘንድሮ የማይሰማ ጉድ የለም፣ የማይታይ ጉድ የለም። ጉድ ጉድ ጉድ ጉድ እያለን እንግዲህ ጉድ ጉድ ጉድ ጉድ። ሰው መቼ ሳበደ እንዴ? ሴቱ ምን ሆነ? ቆይ ሴቱ ምን ሆነ እንዴ? ከሰው ባል ላይ እንደዚህ መንጠልጠል አሁን ምን ይሉታል? ምን ይሉታል እንደዚህ አይነት ነገር? ኧረ ኧረ ኧረ እባካችሁን! ኧረ ኧረ እባካችሁን! ረጋ በሉ፣ ፈጣሪያችሁን ፍሩ። እንዴ ተቃጠልን እኮ አረርን እኮ። ሰላምታዬን አረሳው። ውድ ቤተሰቦቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴናችሁ ልኝ ደናናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር አልሐምዱላ። የምሬ ነው ብላችሁ፣ በጣም ነው የተናደድኩት። በጣም የምናየው ነገር ሰሞኑ በጣም ነው የሚያስጠላው። እንዴ ሴቱ ምንኑ ነው? ምንኑ ነው በዚህ ልክ እንዴ? ከዚህ ስናይ የአብርሽን ገርሞን ገርሞን ገርሞ ሳንጨርስ ጭራሽ ይባስ ብሎ የውብዬ ብዬ እንደዛ የእንትና የናሂ እንደዛ መሆን ደሞ ግርም ነው የሚለው እና በጣም ነው በጣም ነው የገረመኝ፣ እኔ ከምላችሁ በላይ ማለት ነው። እውነቴ ነው። አራስ ልጅ አራስ ልጅ አራስ ልጅ አቅፋ የማትተኛበት ዘመን እንዴ! ውድ እኮ ነው። በዚህ ልክ ምን ነክቶን ነው? ቆይ ምን ነክቶን ነው? ወንድ ጠፋ እንዴ? እንዴ? ኧረ ተዉ ፈጣሪያችሁን ፍሩ። እኔ መቼም ይሄ ነገር ድራማ ነው ብዬ ልል በጣም ለህሊናዬ በጣም ነው የከበደኝ። ምክንያቱም ድራማ ቢሆን በዚህ ልክ እንዴት አራስን ማስጮህ አራስን እንዲማረግ፣ በጣም ነው የሚያስጠላው እንዴ? ሆ ጉድ እኮ ነው፣ ቤተሰብ ጉድ ነው። እኔ ማመን ነው ያቃተኝ፣ ሰው እንደዚህ ይሆናል? ከአንዱ ስሽ አንዱን መቼም ሁለተኛውን ደግሞ ሌላኛውን ሙቤን። አሁን እናቱን ከዛ ሀገር ድረስ አምጥቶ አስታርቃለሁኝ ብሎ እንትን ሳይል ሳይጨርስ ገና ደግሞ መልሳ እሱንም ነካርካው እንደዛ ሀሳቡ ማስቀየሯ እንዴ? በጣም ጉድ እኮ ነው። ጉድ ነው የሚሰማው። እኔ ማመን ማመን ነው ያቃተኝ ድቤተሰቦቼ ፈረተው ረፉ እና አንፍሩ ፈጣሪያችሁን ፍሩ። ድራማ ከሆነ እኛንም አታናዱን። እኔ ልቤ ቀጥ ሊል ምንም አልደረሰ ምንም አልቀረኝም ማለት ነው። እና በዚህ ልክ ሰው እንደዚህ ይሆናል እያልኩኝ ምን ነው ምን ነው ምን ነው ምን ነው? ወንድ ሞልቶ ሆ ይገርማል። እና ሴቶች እባካችሁን ራሳችሁን ተቆጣጠሩ። ምን ነው ይሄን አክል እንዴ! በዚህ ልክ በዚህ ልክ መገመት በዚህ ልክ በጣም ከባድ ነው እንዴ? ትዳር ማለት ቀልድ ነው እንዴ? አንድ ሴት ልጅ እኮ ለትዳሯ በጣም ብዙ መስዋዕትነት ነው የምትከፍለው። ያንን ትዳር ለማቆም በፍታ ብዙ ጥራ ግራ ነው። ስለዚህ እናንተ ግን መታችሁ በአንድ ቀን ለሊት የምትለውጡት ነገር፣ ነገ እናንተስ ምን እንደሚገጥማችሁ ምን ታውቃላችሁ? ይህንን ሰው ወዳችሁት ሊሆን ይችላል። ብዙ ነገር አለ ግን እባካችሁን ራሳችሁን ብትቆጣጠሩ በጣም ጥሩ ይመስለኛል። እንደዚህ አድርገሽ የወሰድሽ ወንድ ነገ ያከብረኛል ትዳር ይሆነኛል ብለሽ አታስቢ፣ ነው ምለው እኔ ማለት ነው። እና እባካችሁን እህቶቼ ራሳችሁን አታስደፍሩ ነው በዚህ ይልክ